ተከተለን ተመልካቾቻችን፣ እንዴት ናችሁ? የሳምንታዊው ዓለም ሸማች መሰናዷችን ተጀምሯል። የዛሬው ዓለም ሸማች መሰናዷችን ትኩረቱን የሚያደርገው ኤሌክትሪክ ተሽከርካሪዎች ላይ ነው። በከተማችን ባሶችን ጨምሮ የተለያዩ መኪኖችም በኤሌክትሪክ መተካት ጀምረዋል። ብዙዎችም እየተጠቀሙበት ነው የሚገኘው። እንግዲህ በከተማዋ ኤሌክትሪክ ተሽከርካሪዎችን ማየቱ የተለመደ የሆነ መጥቷል ማለት ነው ብዙዎችም ምርጫቸው እያደረጉት ነው የሚገኙት። ቀዳሚው የምናደርገው መሰናዷችን እንግዲህ በቤት መኪናም ሊሆን ይችላል፣ ለድርጅትም ሊሆን ይችላል። በተለያየ መልኩ ኤሌክትሪክ መኪኖችን ገዝተው እየተጠቀሙ ያሉ የከተማዋ ነዋሪዎችን ሀና ታደሰ አነጋግራልናለች። ከዛም በተጨማሪ ደግሞ ከተጠቃሚዎቹም ባሻገር የተለያዩ በከተማዋ የሚገኙ ቻርጅ ስቴሽን የምንላቸው ወይም ደግሞ ኤሌክትሪክ መኪኖቹ ቻርጅ የሚደረጉበት ጣቢያዎችም ተዘዋውራ ቅኝት አድርጋለች። እሱን ጥንቅር ተከታትላ እንመለሳለን። እኔ ደግሞ እዚያ ያለውን ኤሌክትሪክ ባሶችን ተዘዋውሬ ቅኝ አደርጋለሁ። ተከታትላችሁ ተመልሳችን እንገናኛለን። ሰላም ተመልካቾቻችን እንደምን ሰንብታችኋል። በዛሬው ዓለም ሸማች መሰናዷችን እዚህ ቴዎድሮስ አደባባይ አካባቢ ተገኝተን የኤሌክትሪክ መኪና የቻርጅ አገልግሎት ምን ይመስላል የሚለው ወደ እናንተ ወደ ተመልካቾቻችን ልናደርስ ነው። አብራችን ቆዩ። በኪሎዋት አስር ብር ነው የምንከፍለው። እንደየቦታው ይለያያል። ሌሎች አካባቢዎች 15 ብር ምናምን የሚያስከፍሉ ቦታዎች አሉ። እዚህ አስር ብር ነው የምንከፍለው። በጣም አሪፍ ነው። የነዳጅ መኪና ነበር ነው የምጠቀመው ነዳጅ እየጨመረ በመጣ ቁጥር አንዳንዴ አፎርድ ማድረግ ማትችልምና ከፍ እያለ ሲመጣ ኤሌክትሪክ መኪና ነው አንድ አማራጭ አድርገን ገዛን። አሁን በጣም ቆንጆ ነው፣ በጣም አሪፍ ነው። 600 ምናምን ብር ድረስ ፉል እናደርጋለን ማለት ነው። ሙሉ ፉል ለማድረግ አሁን እዚህ ቻርጅ ስቴሽን ላይ ኦልሞስት አንድ ሰዓት አካባቢ አንድ ሰዓት ከ10 ከ50 ደቂቃ እስከ አንድ ሰዓት ከ10 ይፈጃል። በዛም አንድ ሳምንትና ከዛ በላይ ይጠቀምበታለሁ። አንድ ጊዜ ቻርጅ ለማድረግ ከ40 ደቂቃ እስከ 50 ደቂቃ ይፈጃል በፋስቱ ማለት ነው። እስሎ ከዛ በላይ ነው የሚፈጀው፣ ግን በጣም ቆንጆ ነው ተመችቶ አሁን የሚመጡ አገልግሎታችን እኛ ጋር መኪና አንድ መኪና ቢያንስ 50 ደቂቃ በጣም ፋስት ቻርጀሮች ናቸው አሉ ሰሞኑን ቻርጀሮች ናቸው። እስከ 50 ደቂቃ 35 እስከ 50 ደቂቃ እስከ ከባድ መኪናዎች ከሆኑ ለወዳቸው ከፍ ያለቅ ከሆነ እስከ አንድ ሰዓት ድረስ የሚቆይበት ሁኔታ አለ። በጣም ከ24 ሰዓት አገልግሎት ነው የሚሰጠው የሆነ የምንከፍለው ነው በኪሎዋት 15 ብር ነው አንድ ይዘሽው ቻርጅ ያለበት ሌቭል ይወስነዋል። ኖርማል ኮንዲሽን 25% 30% 40% ላይ ሆኖ ከመጣሽ ከ600 ብር ብር እስከ 600 ብር እስከ ብር ማለት። እኔ እንደውም በደንብ ነው የምንቀሳቀስበት አንድ ሳምንት ከቀን እስከ አንድ ሳምንት ባለው አሽከረክራ አሁን ይሄ መኪና ከገዛው 6 ወር 7 ወር ይሆነኛል። ገንዘብ በጣም ይቀንሰልኝ። እንዳልኩሽ ነዳጅ መኪና ነበር የምጠቀመው 6500 ብር ነበር ፉልም ማድረገው። አሁን አስብ እንግዲህ ቤት ቻርጅ ሳደረገው 65 ብር ምናምን ነው የሚቆጥርብኝ። እዚህ መጥቼ ቻርጅ ፈጣንም ስለሆነ የቤቱ ይቆያል 12 ሰዓት ምናምን። እዚህ መጥቼ ቻርጅ ሳደረገው 600 ብር 680 ብር እዛ ድረስ ነው ኮስት የሚያደርገኝና ቦር፣ እንግዲህ እሱን ካልኩሌት ማድረግ ነው። ሳምንት ነደዋለሁ ማክሲመም። ማለት የከተማ አስተዳደር ለህዝባችን ሰፊ የሆነ አገልግሎት ሰፊ የሆነ ሰፊ የሆነ አገልግሎት በአንድ ቦታ እንዲያገኙ ነዋሪዎች እንዲደሰት የሚፈልጉ ቴክኖሎጂ ጭምር እንዲማሩ ታቅዶ የተሰራ የኮሪደር ልማት አካል ነው። ነዳጅ መኪና ነበር የማሽከረከረው። የኤሌክትሪኩ በጣም አድቫንቴጅ ያለው ኖርማሊ፣ ከኮስት አንጻር በጣም አድቫንቴጅ አለው። ግን አዲስ መኪኖች ናቸው፣ ምንም እቃም አይጠይቁም፣ ምንም አይጠይቁም። ቻርጅም አድርገሽ ቻርጅ ለማድረግም ጊዜ አይፈጅም። ከዛ ጋር አይገናኝም። በብር ደረጃ ግን ካስቀመሽው አሁን ከዛ በፊት በሳምንት ውስጥ እንግዲህ ከ6000 እስከ 7000 ብር አካባቢ ድረስ አወጣ ነበረ ማለት ነው። ያንን ነው አሁን በ600 700 ብር እያወጣ ያለውት። ልዩነቱን ማነፃፀር ትችያለሽ። 600 ብርና 7000 ብር 6000 ብር አካባቢ ማለት ነው። ዶሮ ማነቂያ ጋር ነበር ሰፈር። አንዳንድ ጊዜ እኮ አሁን አራት ኪሎ ነበር እኔ ቻርጅ ማረገው። ማን ነው ነዳጅ የምቀዳውና ከአራት ኪሎ ዞሮ መቶ ራስ መኮንን ድልድይ ጋር ይደርሳል። የነዳጅ ሰልፉ ማለት ነው። በዚህ ላይ ጊዜሽን በጣም እንትን ትያለሽ፣ ረጅም ጊዜ ነው ሰልፍ። እያጭበረበሩ የሚገቡ አሉ ምናምን። ቀኑ ሙሉ ልትቆሚ ትቻለሽ፣ ነዳጅ ሳፍቀጂ ማለት ነው። በዚህ ላይ አሁን ከውስጡ እንደምታየው ነው። ስለዚህ ከኤሌክትሪክ መኪና ጋር የሚገናኝ አይመስለኝ ኤሌክትሪክ መኪና ደ ቤስት ብዙ ጥቅም ነው ያለው፣ ሀገር ታስቢ፣ ብዙ ጥቅም ነው ያለው። እንግዲህ ነዳጅ ላይ የምናወጣው ብር ሪሶርስ ነው። ሪሶርሱን ደግሞ ወደሚፈለገው ነገር ላይ መዋል እየተቻለ የማያስፈልግ ወጭ ላይ እናውለዋለን ማለት ነው። ሁለተኛ ጊዜያችን ነው። ጊዜ ማለት ደግሞ በጊዜ ላይ የምናባክነው ጊዜያችንን መጠቀም ከቻልን ለሌላ ስራ እናውልበታለን ጊዜያችን መጠቀም። ተጨማሪ ደግሞ ሌላ አሁን የኤሌክትሪክ መኪኖች አይተሻቸው ከሆነ በራሱ ኤሌክትሪክ ሆኖ ሲመጣ ባትሪ ነው እንደ ሹ የሚነሳው እንጂ ሌላ የሜንቴናንስ ኮስቶቹ በጣም ብዙ ነገሮቹን ቀንሶ ነው የመጣው። አሁን ኢንጂን ላይ በጣም ብዙ ፓርቶች ናቸው ሜንቴናንስ፣ በየወሩ ይህም እንደዛ ቢኖረው፣ ግን የሜንቴናንስ ኮስቱ በጣም በከፍተኛ ደረጃ የቀነሰ ነው የዚህኛው ማለት ነው እና ሜንቴናንስ ኮስቱ ቀነሰ ማለት ጊዜሽን ታገኛለሽ። ጊዜሽን ደግሞ አገኘች ማለት ሰሪበታለሽ። ሰራሽበት ማለት አዲሽናል ነገሮችን ማግኘት ትችላለሽ ማለት ነው። እንደዛ ብዬ ነው የማስበው። በቀን በትንሹ 75 እስከ 75 የተለያየ የአየር ሁኔታዎች የተለያየ ምክንያቶች ነው እና ከምሽቱ ሙሉ 24 ሰዓት ነው። ግን የሚሰጣቸው ወደ 130 የሚሆኑ መኪናዎች እናደርጋለን። እንደ መኪናው ይለያል። የመኪና ሎዶች አሉ። በዛም ይለያል እና ቢያንስ ደግሞ ይስታርታል የተጀመረው ባዶ ሆኖ አይመጣም የተለያየ ቦታዎች ስለሚመጡ በኪሎዋት ነው የምንለያቸው ለዛ በገንዘብ ደረጃ ቢያንስ ከ ሦስት መቶ ጀምሮ እስከ ስምንት መቶ እና ከዛ በላይ አሁንም ቅኝታችን እንደቀጠለ ነው ተመልካቾቻችን። አሁን ደግሞ እዚህ ኢምፔሪያል አካባቢ ተገኝተን የኤሌክትሪክ መኪኖች ቻርጅ አገልግሎት ምን ይመስላል የሚለውን ወደ እናንተ እናስቃኛለን። አብራችን ቆዩ። አንድ ፉል ቻርጅ ለማድረግ ሶስት መቶ አርባ ብር ነው የሚወስደው ማለት ነው፣ በ340 ብር። ያው እንግዲህ በራይድ እና በፈረስ ሲስተም ቢሆንም ጥሩ ገንዘብ ጥሩ ገቢ ማግኘት ችለናል። አሁን ባለ ሁኔታ ምንድን ነው የነዳጅ መወደድ ይሄ ሶሉሽን ነው። ለነዳጅ ለመወደዱ ሶሉሽን ነው። ህብረተሰቡ በማገልገል ዙሪያ አንዴ አይገባም ሁ ላዳ እያለ እና እዚህ ጋር እገባለሁ እንኳን ሲባል አንገባ። አሁን ግን የጠሩን ቦታ ሁላ ሄደ እንሰራለን። እንትኑ ጥሩ ነው ማለት ነው በ340 ብር እስከ 5000 ብር ድረስ ይሰራል። በዚህ በቻርጅ ማለት ነው። ያኔ ግን በነዳጅ ያው እንደምታውቂው በጣም ሰርተን ለነዳጅ ነበር ምናውለው ቻርጅ አሁን ለማድረግ ወደ 50 ብር ማለት በፊት ካለው ነዳጅ ቢያንስ ወደ አራት ሺህ አምስት ሺህ ልትሞላ ትችያለሽ፣ ነዳጅ ስትሞላ ማለት ነው። አሁን ግን ያው የቀነሰው ምንድን ነው ትንሽ መኪኖቹ ቻርጅ ብዙ መቶ ሁለት መቶ አካባቢ ስለሚሄዱ እነዚህ መኪኖች ለዛ ነው እንጂ ቻርጅ ማለት እኮ አዳማ ሂጄ ነበር የመጣሁት ነው። ያው አዳማ ሂጄ ስመጣ በ75 ነበር የነበረው ማለት ነው። ከፉል ቻርጅ 25 ቀንሶ ነው ስሄድ 17 ብቻ ነው የወሰደብኝ። ስመጣ ወደ ሀያ አካባቢ ነው የደረሰው እንትኑ ማለት ነው። ዳገት ላይና እግር እንዳጣጣ ነው። ነዳጅም እንደዚሁ ነው። እና እንዳጣጣ ነው እንጂ 400 ኪሎ ሜትር ይሄዳል። እኔ ያዝኩት መኪና በነዳጅ ሲሆን እስከ 4000 5000 ልታረጊ ትችያለሽ። በዚህኛው ሲሆን ግን እስከ 500 ያው እንደተጠቀምሽው ነው። በእርግጥ 300ም ብታወጥ 200 ልታረጊ ትችያለሽ። ፉል ሲሆን መቶ ፐርሰንት ስታረጊው እስከ 500 ብር 550 ድረስ ታረጊ ትችያለሽ የነዳጅ ሰርፉን ምኑን የነዳጅ የነዳጆች በጣም ይቀንስ በጣም በፊት ከነበረበት በጣም ይቀንስ። በተፈጠረልኝ ዕድል ምክንያት የራሴን ገንዘብ መስራት ጀምሬያለሁ። የትምህርት ቤት ክፍያዎች ሙሉ ነገሮች ራሴን ነው የሚከፍለው ማለት ነው። እኔ በዋናነት የምሰራው መኪና ማስነሳትና ማስገባት ነው። መኪና መንዳት ላይ ማለት ነው አንዱ ሲጨርስ እኔ አወጣዋለሁ፣ ሌላኛውን ተራ እየጠበቀ ያለውን እኔ አስገባለሁ ማለት ነው። ብዙ ጊዜ እንደዚህ አይነት የኤሌክትሪክ ቻርጅ ስቴሽን በኢትዮጵያ ውስጥ እጥረት አለ። እንደዚህ አይነት ስቴሽኖች ቢከፈቱ፣ ለወጣቱ፣ ለሁሉም ማህበረሰብ ተጠቃሚ ይሆናሉ ብዬ አስባለሁ። ከቮልቱ የመጣ አለ ፓወር ባንክ። በዚህ አጋጣሚ ያ ፓወር ባንክ አነስተኛ ነው፣ መስቀመጥ ይቻላል ኪስ ውስጥ። እሱ ሰክቶ ራሱን አራት መቶ ቻርጅ ያደርጋል። አጉል ቦታ ላይ እንኳን ቻርጅ የሚያልቅብሽ ከሆነ እሱን ሰከታሽ ሌላ 400 የመሄድ እድል ይፈጥራል እና ይሄን ኦፖርቹኒቲ ቢጠቀሙት በጣም የተሻለ ነው። ጊዜው ጊዜ በጣም ነው ነፃ የሚያደርግሽ። ሁለተኛ የሆነ ቦታ ላይ አጣዋለው ብለሽ የምታስቢው ችግር አያጋጥምሽም። ምክንያቱም አሁን ቻርጅ ስቴሽን ላይ ነው የተገናኘነው። ቻርጅ ስቴሽን ላይ ብንገናኘ ቤት ላይ ማድረግ ትችላለሽ። የተለያዩ ቻርጅ ስቴሽኖች ላይም ደግሞ አዲስ አበባ ተገኝ ተከፍተዋል። ስለዚህ ይሄ አለ እዚህ ለምሳሌ ፒያሳ ላይ ነው ያለ ነው እዚህ አለ እዚህ ባይኖር ለምሳሌ ሌላ ቦታዎች ላይ አማራጭ ስለተከፈቱ እነዛን አማራጮች መጠቀም ይቻላል። እና ደግሞ መኪኖቹ በራሳቸው ብዙ ኪሎ ሜትር የሚያስኬድ ዋርኒንግ ስለሚሰጡሽ በአንድ ጊዜ አልቆ እንትን ስለማያደርግ እድል አላቸው። እነዚህ በጣም ተመችቶኛል። የኤሌክትሪክ መኪና በጣም ተመች ዴክስ ነች መኪና አራት ሺ አምስት መቶ ብር ይወስዳል ፉልታንከር ማለት ነው። አ 4500 ብር ወስዶ ባገኘ ባገኝ 2000 ብር እኔ በ4500 ብር ነዳጅ የማገኘው ትክክለኛ ገቢ አገኘው ከተባለ፣ ይህንን ክራውድዶ አለ። ብዙ ብዙ ነገር አለ። ተመልሶ ለነዳጅ ነው፣ እዛው ነው የሚሽከረከረው። ስለዚህ ካለው አንፃር በጣም ጥሩ ላይ ነኝ። አሁን ባለ ሁኔታ እንደ ወራትን ቢቆጠር የያዝኩት መኪና ከእኛም በኋላ የያዙት ሰዎች አሉ። በጣም ኢፌክቲቭ ነ የተሻለ ነገር የተሻለ ገቢ አግኝተን ነገር የተሻለ ደረጃ ለመድረስ ጥሩ አማራጭ ነው። ከኮምፎርቱ ጀምሮ በጣም ብዙ ነገሩ በጣም አሪፍ ነው። እንደገና ደግሞ ይሄ ለነዳጅ ምናምን የምታወጩ ምናምን ኮስት ሚኒማይዝ ያደረግልሻል። ምቾቱ በጣም ኤቭሪቲንግ በጣም አሪፍ ነው። እኔ እንደ ኩዌሽን የማነሳው ምንድን ነው መሰለሽ፣ አሁንኛ በተለያዩ የስራ አጋጣሚ ከአዲስ አበባ የመውጣት ኦፖርቹኒቲዎች አሉንና ደብረ ዘይት አዳማ ምናምን ወስዶ ይመልስሻል። አሪፍ ናቸው። ምንም ችግር የለባቸውም ግን እንደዚህ ረጅም መንዳት ስትፈልጊ እኔ አሁን የነዳጅ መኪና ባለኝ ጊዜ ሻሸመኔ፣ ሐዋሳ ከዛም ብራቅራቅ ያለ ወደ አማራ ክልል ምናምን እነደዋለሁ። አሁን ግን ይሄን ትንሽ ትፈሪያለሽ። ለምን እዛ አካባቢ ቻርጅ የለም፣ መብራት ላይኖር ይችላል ምናምን የሚሉ ነገሮች አሉ። ቻርጅ ስቴሽኖች ወደዛም ወደ ዙዋይ፣ ወደ ሻሸመኔ፣ በዚህ በአዳማ በኩል፣ በዚህም በአምቦ ብቻ በተለያየ አካባቢ ቻርጅ ስቴሽኖች ቢከፈቱ እኔ በጣም በጣም አሪፍ ነው ነው። ቢዝነሱ በጣም አዋጪ ነው በጣም የተሻለ ሁኔታ ያው እንዳሉ ደሞዙን እየከፈለ ነው። እንደዚህ ሰማንያ ምናምን ሰራተኞች ቆንጆ አድርገን ደሞዛችን እየከፈለ ጥሩ ሁኔታ ጥሩ ደሞዝ እየከፈለ ነው። ሁለተኛ ስራ ላይ ይህ ስራ ሳይሆን ሌሎች ቢዝነስ ላይ በሰፊ ስራ ለምደን ልምድ አለን ማለት ነው። ልምድ ስላለን ያው በጣም አዋጪ ነው። ከሌሎች እንደ ብዙ ቦታ ላይ መጀመር ያለበት ትልቅ ቢዝነስ አይዲያ ነው። የቦታ መጀመር ያለበት በጣም ትልቅ የሆነ ተቋም ነው። የዓለም ራስ ምታት የሆነውን ተለዋጭ የአየር ንብረት ለውጥ ለመትካት ሀገራችን ኢትዮጵያ በኤሌክትሪክ መኪና የሚሽከረከሩ ተሽከርካሪዎችን ወደ ሀገር ውስጥ በማስገባት አገልግሎት እንዲሰጡ እያደረገች ትገኛለች። ታዲያ እነዚህ ተሽከርካሪዎች ቻርጃቸውን የት ቦታ ያደርጋሉ? ፓንዴስ ቻርጅ ቦታ ምን ያህል አገልግሎቱ ክፍያ ይፈጽማሉ? የሚለውን ወደ እናንተ ስናደርስ ቆየን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቻርንሰት ተመልካቾቻችን እየተከታተላችሁ የምትገኙት ዓለም ሸማች መሰናዶችን ነው። እንግዲህ በከተማ አስተዳደሩ አማካኝነት በአዲስ አበባ ከተማ አስተዳደር አማካኝነት መቶ ያህል ባሶች መጋቢት ወር ላይ ስራ መጀመራቸው ይታወሳል። የኤሌክትሪክ ባሶች ማለት ነው። ሀገራችን እንግዲህ የቴክኖሎጂውን ዘርፍ እየተቀላቀለች በስፋት እየሰራችበት ነው የምትገኘው። እነዚህም ባሶች እንግዲህ ይህንን አገልግሎት ለመስጠት እዚህ አዲስ አበባ ገብተው ስራ ጀምረዋል። በተለያዩ የከተማዋ አካባቢዎች ላይም አገልግሎቱን እየሰጡ ነው የሚገኙት። በኤሌክትሪክ ነው የሚሰሩት። እንግዲህ አገልግሎት አሰጣጣቸውስ ምን ይመስላል የሚለውን ልንቃኝ ነው። የከተማዋንም ነዋሪዎች ጠይቀናል። የከተማዋ ነዋሪዎችም እንግዲህ የትራንስፖርት ፍሰቱ ላይ ከፍተኛ መሳለጥ እንደፈጠሩ እነዚህ ባሶች መግባታቸው ትልቅ አቅም መፍጠራቸውን ትራንስፖርቱ ላይ አንስተውልናል። አለም ሸማችን ነው እየተከታተላችሁ የምትገኙት አብራችን ሆነ። ቀደም ብለው የነበሩትም ጥሩ ናቸው፣ ግን እንደዚህኛው አይደሉም። እነሱም አገልግሎት አሰጣጣቸው እንደዚህ ቢሆን የተሻለ ነው። ደግሞ መቀየር ነው በቃ፣ ቀይሮ የተሻለ ነገር ሊሆን ማለት ነው። ገንዘቡ ምርካሽ ነው፣ ፈትነቱ መጣንጡ ነው። አገልግሎት አሰጣጡ ራሱ ለየት ያለ ነው። በዚህ ይቀጥል። ቶሎ ነው ያገኘሁት፣ አልተሰለፍኩም። እዚህም ሰልፍ የለም፣ ከዚህም ሲነሳ ሰልፍ የለም። ከመገናኛ ማለት ነው። ከዛም ደግሞ ሰልፍ የለውም፣ ባዶ ነው። ሳልጨናነቅ ልጄን ይዤ ተቀምጬ በስነ ስርዓት ነው የመጣሁት። መምህር ነኝ። የመንግስት ባስ ትጠቀማለሁ። ይሄን በአማራጭ የምጠቀመው አንደኛ፣ ባስፈልገው ሰዓት ይገኛል በተለይ መስመር ምሳ ሰዓት ምን እያለ የመንግስት ባሶች አያስቸግሩኝም። ማለት እነሱ ፈለሉ ሁሌም ማለት እነዚህ ነው በአማራጭ የምጠቀማቸው። እኛ ድምጹ አይረብሽም። በጣም ደስ የሚለው ነገር ይባስ ድምፁ አይረብሽም፣ ድምጽ የለውም። ሲቀጥል፣ እንዳልከው ጠቅጥቆ አይጭንም። ሶች አይደለም በፈለከው ሰዓት ታገኘዋለን። አይረጅም፣ ሰዓት የመቆም እንትኑም የለንም። ምክንያቱም እስካሁን ያለን መስመር አለ፣ በዛ መስመር ላይ ሰው ካለ እንመጣለን እንዞራለን፣ እንጭናለን፣ እንሄዳለን። ረጅም ሰልፍ አይኖርም። እሱንም ከመቀነስ አኳያና እስካሁን ማህበረሰቡ ያለው ፊድባክ አሪፍ ነው። በተመድጉበት መስመር ከጠዋት 12 ሰዓት እስከ ማታ አራት ሰዓት እያገለገሉ ይገኛሉ። በሚያገለግሉበት ሰዓት ብዙ ሰው የለም ወይ ደግሞ ትንሽ ነው ፍሰቱ ብሎ አያዋጣም በሚል ስራ አይሰራም። ሁሌም ያለውን ያክል ትንሽ ሀያም ሰላሳም ሰው ቢሆን እነዚህ ባይባሶች ጭነው ወደሚፈለገው ቦታ ያደርሳሉ። የከተማ ትራንስፖርት ፍሰቱ በዚህ ያክል እያገዝ ነው። ከተጀመረው ሶስት ሳምንት ሆኖታል። በዚህ ሶስት ሳምንት ጊዜ ውስጥ ግን መቶውን ባሶች በሁለት ሺፍት ስራ ላይ ለማሰማራት ሰልፎ እና የነበረው እና የአሁኑ ልዩ ነው። ይሄኛው ጉጉ ተብለን በስነ ስርዓት ተጋብዘን ምግቡ ልንልየነውም ክብት ብሎ ተነግሮ ፈርማታ እንኳ ባይሆን ከፈርማታው ሽማግሌዎችን አቁመው በየቦታው እየጣሉ ያሉበት። ሹፌሮቹ ቀናና ጥሩዎች ናቸው። መምጣት የሚገባ በሌላ ነበረ። ይህኛው ቀልጣፋና ጥሩ ስለሆነ በዚህኛው መጣሁ። በጣም ነው የሚመቸው። ሁሉ ነገር ቆንጆ ነው። አስር ብር ነው ካት መገናኛ ከፈልግን። በጣም ምርጥ ነው። ምንም ከዋጋ አንጻር ከከተማው አውቶቡስ ድርጅት ጋር ምንም የተለየ ነገር የለውም። ተመሳሳይ ኮስት ነው። ባለ 10 ብር ነው 10 ብር ነው። ባለ 20 ብር ነው 20 ብር። ከዛ የተለየ ምንም አይነት ኮስት የለም። በከተማ አስተዳደሩ የትራንስፖርት አሰጣጥ መሰረት በዛ መሰረት ነው እንትን እያለን ያለን የአገልግሎት እየሰጠን ያለ ነውና ምንም ተጨማሪም ታሪፍ የለውም፣ ቅናሽም ታሪፍ የለውም። ያው ስታንዳርድ የሆነ የትራንስፖርት አገልግሎት ነው ያለው። ትራንስፖርቴሽን አለም ላይ አዋጭ ዘርፎ በተለይ ደግሞ እንደ ኢትዮጵያ አይነት ሀገር ባስ ያው ሀገር ውስጥ የሚገጣጠሉ እንጂ የውጭ ሀገር ባሶች ናቸው። ይህ አውሮፓ ስታንዳርድ ባሶች ናቸው። ውድ ነው ኢንቨስትመንታቸው። ከኢንቨስትመንታቸው አንጻር በጣም ብዙ የሚያዋጣ ቢዝነሶች አሉ። አዋጭነት እንደ ኢንቨስትመንት ነው ይታል። እንደዚያም ሆኖ እኛ መንግስት ባወጣው የሚያወጣው ታሪፍ ታች ያለውንም ማህበረሰብ በማይጎዳ ኦፕሬሽናል ኮስቱንም በማያሳታ መልኩ ነው ኦፕሬት እያደረግን ያለ። ስለዚህ ዋጋው ተመሳሳይ ነው። ኦልሬዲ ካሉ ከተማ ውስጥ ካሉ ባሶች አንበሳም፣ ሸገሩ እና ሊያንስ ባሱ ተመሳሳይ ዋጋ ያላቸው መንግስት ነው የተመነው ታሪፋቸውን። እኛም በዛ ታሳ መጨመር አለበት መጨመር አለበት ከፍጥነቱም ከእንትን ከመቅለሉም የተነሳ መጨመር አለበት ነው ምለው ኔ በጣም ደስ ይላል። በጣም ቆንጆ ነው፣ ህብረተሰቡን ያነቃቁታ ህብረተሰቡ እንደፈለገው ስራ የሚሄደው ስራ ይሄዳል፣ እንዲያ ነው፣ ተዝናንቶ ወደ ቤቱ ይገባል በክብር መጨመር አለበት ነው የተጨመሩት። ያለው የትራንስፖርት አገልግሎት አሰጣጥ ላይ እነዚህ መቶ ባሶች ሲጨመሩ ሞር የተሻለ ማህበረሰቡ ሞር የተሻለ አገልግሎት እያገኛል ረጃጅም ሰልፎችን ከማየት በተወሰነ መልኩ ማለት ሙሉ ለሙሉ ተደራሽን ባንሆን በተወሰነ መልኩ ግን ሰልፉን የህብረተሰቡን ለመቀነስ እንግል ለመቀነስ ሞከረናል ያስባለሁ። እና እነዚህ ባሶች መጨመራቸው የትራንስፖርት ፍሰቱ ላይ አሪፍ አድቫንቴጅ ያለው ያስባለሁ። አዲስ ሰዎች ለማፍራት ነው። አዲስ ባለቶች የግል ሰልፉን ለማበረታታት ነው። በዚህ ልክ መሰራት እንደሚችል የግል ዘርፉን ማድረግ እንደሚችል ከታየ በአንድ ተቋም ሌላም ተቋማቶችን እያመጡ በዛ ልክ ማስፋት ነው። ግን መጀመሪያ በብሌ በላይነት ግሩፕ መቶ ተጀምሯል። እነዚህ መቶ ባሶች ወደ ሁለት መቶ ወደ ሁለት ሶስት መቶ ወደ አምስት መቶ ማሳደግ እክሎች ነ በዚሁ ተቀጠልና አድረ ማነው ተደራሽነቱን ታሰፋ ይሄ በጣም አሁን ስትል በነበርከ አግባብ ከካርበን ልቀት ከብዙ ነገሮች አንጻር የተሻለ እንደሚሆን ገምታለሁ። እንግዲህ እንደምታውቀው ምንድነው እሱ፣ ነዳጅ በነዳጅ የሚሰሩት አንደኛ ነዳጅ የሚመጣው ተውጭ ነው፣ ከውጭ የሀገር ሀብት እንትን ተብሎ የሚመጣው ይሄ፣ ደግሞ ተዝ ቢያንስ ሀገራችን በምታመርተው ኤሌክትሪክ የሚነዳ መሆኑ፣ በዛ ቻርጅ እየተደረገ የሚጠቀም መሆኑ ጥሩ ጠቀሜታ እንዳለው ይታየኛል። ሲቀጥል ቅድም ባልከው አግባብ ከብዙ ነገሮች አንግል ጥሩ ጠቀሜታ እንዳለው ይታየኛል። እንደውም የከተማ ባሶችም ይሄን አማራጭ ተጠቅመው በስፋት የከተማ ባሶች በዚህ የመተካት እድል ቢፈጥሩ ጥሩ ነው ብዬ አስባለሁ። ያለው የነዳጅ ውድነት ተከትሎ ምናልባት ይሄኛው በኤሌክትሪክ መስራቱ በቻርጅ መስራቱ የኢኮኖሚ እንትን ይኖረዋል ብዬ አስባለሁ። እነዛኞቹ ምክንያቱም ናፍጣውን እኛ አይደለም እንትን የምንለው ከውጭ በዶላር ምንዛሬ ነው የሚገባው። ስለዚህ ከኢኮኖሚ አንጻር ይህ ተመራጭ ነው ብዬ አምና፣ ትራንስፖርቴሽን በአጠቃላይ የኤሌክትሪክ ትራንስፖርት መሆኑ ሳይሆን ትራንስፖርቴሽን በአጠቃላይ ለአንድ ሀገር ኢኮኖሚ በጣም ወሳኝ ነው። ጠዋት ዶክተር ፓይለት ትራንስፖርት አጌቶ ወደ የሚሰራበት ቦታ በጊዜ ማይደርስ ከሆነ የሀገራችን ኢኮኖሚ በሆነ ያ ፐርሰንት ይጎዳ ይቀዘቅዛል። ወደ ወደሚፈልግበት ቦታ በሚፈልግበት ሰዓት ሰው መድረስ የሚችል ከሆነ በዛው ልክ የስራው አቅሙ ኤፊሽንሲውን በዛ ልክ ይጨምራል። ከዛ ባሻገር እነዚህ ኤሌክትሪክ ባሶች በመሆናቸው ነዳጅ ባለመጠቀማቸው ኦልሞስት አንድ ኤሌክትሪክ የነዳጅ ባስ በቀን በትንሹ 11 ሺህ ነዳጅ ይወስዳል። ስለዚህ 11 ሺህ ብር ነዳጅ የሚወስድ መኪና ነዳጅ የነዳጆቹ ወይም 11 ሺሁን ማዳም የምንችል ከሆነ 11 በሙሉ ባና ድነ በ11 ሺህ ብር በዶላር ነው የምንዋት ፎሪን ከረንሲ ነው። ይ ፎሪን ከረንሲ ማዳም ነው ራሱ መቻላችን በኢኮኖሚ ትልቅ አስተዋጽኦ አለው። ከምቾት አንጻር ምቾታቸው አሪፍ ነው። ኛው ከታክሲ ጋር ምን ምትለየው ነገር የለም። ኖርማል ከምትጠቀመው ኤሌክትሪክ ታክሲዎች ምቾት አላቸው። ሁለተኛ ደግሞ ብዙ አንግል እንደ ሀገርም ስታስበው ከአየር ብክለት ከተለያዩ እንትኖቹ አንፃር ለወደፊት አሁን ኢትዮጵያ ነዳጅ የላትም በዶላር ነው የሚገባው ከኢኮኖሚ አንፃር? ይሄን ብትጠቀም ያው ብዙ እንትኖች አሉ አሁን የሚገነቡ ህዳሴን ግድብ ጨምሮ የተለያዩ እንትኖች ስላሉ የመብራት ማግኘት ፕሮባብሊቲ ይሰፋል፣ በዛ በዛ አንጻር በጣም ጠቃሚ ናቸው ብዬ አስባለሁ። ባሶቹ ምቾነት፣ ጭስ አልባ መሆናቸው ብቻ ሳይሆን ድምፅ የላቸው ድምፅ ባለመኖሩ ሰው ምቾት አለው። እኛም እያገለገልን ያለን አካባቢዎች ዩ መስመሩ አያዋጣም የሚባልም እኛ በወንበር ልክም ቢዎች ነን ነው ህዝቡን እያገለገል ያለን። አብዛኛው ሰው ደስተኛ ነው። እያገኘን ያለንን ሪያክሽን በጣም ጥሩ ተጠቃሚ ጋር ያለው ምላሽ ደስ ይላል። እስካሁን ያለው ፊድባክ ደስ ነው የሚለው። ማለት እኛም በተጠቃሚው አሁን ሰው ሲመጣ እዚህ ጋር ሲገባ ሲወርድ አመሰግናለሁ ሲልሽ በዚሁ ቀጥሉ ምናምን ሲልሽ ለእኛ መበረታቻ አሪፍ ነው ገብቶሻል እና እስካሁን ያለው ነገር ሰቡ ጋር ፊድባኩ አሪፍ ነው፣ ደስ ይላል። የምር እኛ ከማህበረሰቡ ጋር ተቀናጅተን እየሰራ ነው ወይ ብለሽ እንድታስቢ አደርግሻል እና እስካሁን ያለው ፊድባክ አሪፍ በከተማችን በስፋት እየተስተዋለ የሚገኘው ቬሎሲቲ የተሰኘው የኤሌክትሪክ ባስ እንግዲህ ውስጡ እጅግ በጣም ዘመናዊ ነው። ለሹፌሮችም እንዲሁም ደግሞ ለተጠቃሚዎች ምቹ በሆነ ሁኔታ ነው አገልግሎት እየሰጠ የሚገኘው። እንግዲህ ከሌሎቹ ባሶች፣ ከመደበኛ ባሶች፣ ከነዳጅ ባሶችም በተለየ ሁኔታ አገልግሎቱን የሚሰጠው ዘመናዊነት በተሞላበት ሁኔታ ነው። እንዲያውም ይህ ባስ ቅድመ ክፍያም በመክፈል የሳምንት፣ የሁለት ሳምንት፣ የሁለት ቀን፣ የሶስት ቀንም ካርድ በመግዛትም እንደዚሁ ትኬት መግዛት ሳይጠበቅባቸው ተገልጋዮች ካርዳቸውን በማሳየትና ከካርዳቸው ተቀናሽ እንዲሆን በማድረግ ብቻ አገልግሎቱን ማግኘት ይችላሉ። እንዲሁም ደግሞ ትኬትም የሚቆረጥበት ማሽን በዲጂታል መሆኑ መመልከት ያለው ማለት ነው። ለሹፌሮችም እጅግ የተመቸ ባስ እንደሆነ ያነጋገርኳቸው ሹፌሮች ነግረውናል። አብራችሁን ሁኑ። አሁኑ ዘመኑ ያለው በቴክኖሎጂ መጠቀ ማለት ዓለም በቴክኖሎጂ መጠቀችበት ወቅት ነው። በዚህ አጋጣሚ ዲጂታል ማርኬት የሚለው ነገር አንድ ተብሎ ሲታገበር ማየት በራሱ ትልቅ ነገር ነው እና ለእኔ ኑሮን ከማቃለል አንጻር ብዙ ነገሮችን ከማዘመን አንጻር የተሻለ አድቫንቴጅ እንደሚኖረው እገምታለሁ። ኤሌክትሪክ መኪና ማሽከርከሪ በፊት ማሽከረከር የነበረው የናፍጣ የናፍጣ መኪኖችን ነው ከትልቅ እስከ ትንሽ ማለት ነው። የህዝብም ኖርማሊ የቤቶችንም ምናምን ማለት ነው። እና ሁሉንም እንትን ነው፣ ግን ይሄኛው አሁን ሲመጣ ሞር ዘምኖ ነው የመጣው በሁሉም ነገር ከቴክኖሎጂ አኳያ ታይም ሴቭ ከማድረግ አኳያ ምናምን ዘምኖ ነው የመጣው። አሪፍ እንትን ነው ለተጠቃሚው፣ ለኛም ለአገልግሎት ሰጪዎች ላይፍን ቀለል አድርጎ ነው የሚመጣ ይኸኛው። በአንድ ቻርጅ ሁለት ቀን ተኩል በጣም እንትን ካለ ሁለት ቀን ምናምን እንገለገልበታለን በአንድ ፉል ቻርጅ ማለት ነው። እና ነዳጅም ሄደሽ እንትን የማለት እንትን የለውም። ፕላስ ምንድን ነው ከተማ ላይ እንደዚህ የጭስ ልቀቱን የለም። ከጥቅሙ አኳያ ማለት ነው። እንደምታየው ኮንፎርታብል ነው፣ ሁሉ ነገር የተመቻቸ ነው። ብዙ የምንጠቀምባቸው ዙሪያውን ካሜራዎች አሉ። ምክንያቱም ሰነዳ በአጠገብ የሚያልፍ መኪና፣ ከኋላ ያለ መኪና፣ በዚህ ጋር የሚመጣ መኪና፣ ከፊት ከኋላ ሙሉ ካሜራ የታጠቀ እንትን ነው። ስለዚህ ኤቭሪቲንግ በአጠገብ የሚያልፍ ነገሮችን በሙሉ ቴኬር አደርጋለሁ። ከስፖኪ ያለፈውን እዚህ እስክሪን ላይ እያየው ማለት ነው በስክሪኑ ወጪ ወራጅ ያለውን ነገር ሁሉን ነገር ኮንትሮል ታደርጊያለሽ። በአዲስ አበባ ከተማ አስተዳደር አማካኝነት የገቡ የኤሌክትሪክ ባሶችን አገልግሎት አሰጣጥ ቅኝት ስናደርግ ቆይተናል። ከዛም ባሻገር ደግሞ በከተማዋ ያሉ መኪኖችም ቻርጅ የሚያደርጉባቸው ጣቢያዎችንም እንዲሁ ተገልጋዮችንም ጠይቀን ቅኝት አድርገናል። እንግዲህ የዛሬው አለመሸማች መሰናዷችን ኤሌክትሪክ ባሶችና መኪኖች ላይ ትኩረቱን ያደረገ መሰናዶ ነበረ። ይህ መሰናዶ እንግዲህ በዚህ ተጠናቋል። አለም ሸማች መሰናዷችን ይህንን ይመስል ነበረ። ከኛ ጋር ለነበራችሁ ቆይታ ከልብ እናመሰግናለን። መልካም ጊዜ እንዲሆንላችሁ ተመኘ።